በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን እግዚአብሔር አምላክ ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን። መምህር አብርሃም ጥጋቡ ይባላለሁ። የሐዲስ ኪዳን አንድምታ ተርጓሚ መጻሕፍት መምህር እና ያቋቋም ባለሙያ ነኝ። ትማሩት የምትፈልጉትም ነገር ካለ እኔም ከእግዚአብሔር ጋር። ያለውን ነገር እየተዘጋጀሁኝ በዚህ በዝህ በወንጌል ሚዲያ እንደምመለስ ተስፋለኝ። አለኝ። የካቶሊክ እና የኦርቶዶክስ ሃይማኖት መሠረታዊ ልዩነት ምን ይመስላል የሚለውን እንግዲህ እንደ እግዚአብሔር መልካም ፈቃድ አቀርባለሁኝ ይህንን ሳቀርብ ሌላ ሌሎች ሃይማኖቶች የመንቀፍ የራስን ሃይማኖት ከፍ ከፍ የማድረግ ነው ብሎ የሚረዳ ሰው መኖር የለበትም። እኔ የማንንም ሃይማኖት መንቀፍ ተገቢ ነው ብዬ በግል አላምንም። የሃይማኖቱ መሰረታዊ ያስተምሮ ልዩነቱን ማሳወቅ ነው። እና ወደ ለዋኒክም ሀልው ዘልፈ በኩሉ ጊዜ ከመታውሰ ወሙ ቃለ ለለይ ሲያሉክም በእንተዛት የተስፋክሙ በሚል ርዕስ እነሳለሁኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ያለቃል ነው። ወደ ለዋኒክም ሀልው ዘልፈ በኩሉ ጊዜ ከመታውሰ ወሙ ቃለ ለለይ ሲያሉክም፣ ዞትርም ቢሆን ሁሌም ቢሆን ስለ ሃይማኖታችሁ ለሚጠይቋችሁ ሰዎች መልስ ትሰጡን ዘንድ የተዘጋጃችሁ ታጥቃችሁ ኑሩ ስለሚል በመጀመሪያ የማይታየውን እግዚአብሔርን ፈጥሮኛል፣ ካለመኖር ወደ መኖር አምጥቶኛል፣ ይህን ዓለም የፈጠረ ይህን የሚታየውን ዓለም የሚታየውንም የሚጨበጠውንም የማይጨበጠውንም የማይታየውንም ግዙፉንም ረቂቁንም ተራራውንም ኮረብታውንም የፈጠረ አምላክ አለ፣ እኔንም ከምድር አንስቶ የፈጠረ አምላክ አለ ብሎ ማመን ማለት ነው ሃይማኖት ማለት እንግዲህ። የሃይማኖት ልዩነት ከድሮም የሰው ልጅ ከተፈጠረ ጀምሮ ይህ የሚታያልን ከመታየቱ ጀምሮ የሃይማኖት ልዩነት ተፈጥሯል፣ ከመታየቱ ጀምሮ ማለት ነው። የማይታየው ዓለም አልፎ በሚታየው ዓለም የማይታየው ዓለም ዓለም ሥላሴ ነው። በሚታየ ዓለም በእኛ ዓለም ሲተካ ግን የሃይማኖት ልዩነት ከዚያን ጀምሮ ተፈጥሯል። ከዚያ ፍጥረት ከተጀመረ ጀምሮ የሃይማኖት ልዩነት ተፈጥሯል። ይህውም መላእክትን በዕለተ እሑድ እግዚአብሔር አምላክ ፈጥሮ ሲሰወራቸው መላእክት መኑ ፈጠረና ወምንተንህነ ወመአይቴ መጻይነ ወምና አይቴ መጻይነ፣ ምንድነን ማንፈጠረን ከየትስ መጣን ብለው ርስ በርሳቸው ሲጠያየቁ ዲያብሎስ ቀና ብሎ ቢያይ እኔ ፈጠርኳችሁ የሚል የለም። ዝቅ ብሎም ቢያይ ማንፈጠረን ሲሉ መላእክትን ሰማቸው። በዚህ ጊዜ እኔ ፈጠርኳችሁ ብሎ ከራሱ አመንጭቶ ሐሰትን ከራሷ መንጭቶ በዚህ ጊዜ እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ሲላቸው ጥቂቶቹ አምነውታል፣ ጥቂቶቹ ደግሞ ይሆና አይሆን ይሆን ብለው ተጠራጥረዋል። በሶስት ተከፍለዋል። ጥቂቶቹ አይደለም፣ በፍጹም በምን ፈጠርኳችሁ ይለናል፣ ተፈጥሮው እንደኛ ነው። በቦታ ከፍ በማለት ከሆነ እኛ ከበላዮቻችን ያሉትን አልፈጠርናቸውም እንዴት ፈጠርኳችሁ ይለናል ብለው በፍጹም ያላመኑት አሉ። የዚህን ጊዜ ነው የሃይማኖት ልዩነት፣ የሃይማኖት መከፋፈል የተጀመረው በዓለመ መላእክት ሶስት አይነት ሃይማኖት ተመሰረተ ማለት ነው። ይኸውም ዲያብሎስን ፈጣሪ ነው ብለው የሰገዱለት ያመለኩት፣ ይሆን አይሆን ብለው ተጠራጥረው የቀሩ፣ አይደለም ብለው በፍጹም እምነታቸው የቆሙ እንዳለቃቸው እንደ ቅዱስ ገብርኤል። እንደውም የዚህ ዋና ተከራካሪ ቅዱስ ገብርኤል ነው። ቅዱስ ገብርኤል በዓለመ መላእክት አጽናኝ መልአክ፣ በዛን ሰዓት ሁሉ ተሸብሮ ባለበት ንቁም በበሕላዌነ እስከ ንረክቦ ለአምላክነ ብሎ በዲያብሎስ ላላመኑት በዲያብሎስ ላልተጠራጠሩት መጽናኛ የሰጠ አምላካችንን እስክናገኘው ድረስ አምላካችን የፈጠረን እስኪገለጽልን ድረስ በያለንበት እንቁ ብሎ በዓለመ መላእክት ሽብሩን ያጽናና ቅዱስ ገብርኤል ነው እና ልዩነት፣ የሃይማኖት ልዩነት ከዚህ ነው የተጀመረው። እና ዲያብሎስ ለተነሳ መናፍቅ መር ነው፣ መሪ ነው። ለመናፍቃን የመጀመሪያ መሪ ዲያብሎስ ነው። ከዚያ ቀጥሎ ደግሞ አዳም ነው። አዳም እና መላእክት ተለያዩ። አዳም እግዚአብሔር አምላክ ያዘዘውን ትእዛዙን ሳይሽር መላእክት ይታዘዙታል። አይደለም መላእክት እንስሳት፣ አራዊት ሁሉ ይታዘዙታል። መላእክት ይወጡ ይወርዱለት ታዘዙት የነበረ እንደ መላእክት ተፈጥሮ የነበረ ሰው ቢሆንም ሰውም እንኳን ቢሆን ተፈጥሮ እንደ መላእክት ነው እና በዚህን ጊዜ የፈጣሪውን ትእዛዝ ጸበለስን ሽቶ የፈጣሪውን ትእዛዝ ረስቶ በምግብ ምክንያት እጸበለስን በልቶ ፈጣሪውን ሲያስቀይም መላእክትም ከአዳም ጋር ተጠልተዋል። ስለዚህ አዳም የተነሳ የመናፍቅ መርህ ነው። ይህ ማለት በጥንት የሃይማኖት ልዩነት የተፈጠረው ፍጥረት ከተጀመረ ጀምሮ ነው ማለት ነው። ከዛ ሲቀጥል አዳም ሱባኤ ገብቶ ፈጣሪውን ሲያገኝ በሐሙስ ዕለት ወበመንፈቃ ለእለት እትወለድ መወለድ ተወለትከ ወእድህ ኩስተነ ርህብከ በአምስት ሺህ አምስት መቶ ዓመተ ምህረት ከልጅ ልጅህ ከድንግል ማርያም ተወልጀ አድንሃለሁ ብሎ በገባው ሱባኤ በሱባኤ ገብቶ አዳም ፈጣሪውን ሲጠይቀው ይህን ቃል ከነገረው በኋላ አዳም ይህን ተስፋ አድርጎ ለልጆቹ ነገራቸው። ልጆቹ ከዚህ በኋላ ቁጥር መቁጠር ጀምረዋል። ቁጥርም የተጀመረ የዚህን ጊዜ ነው። ቁጥር የተጀመረው እግዚአብሔር አምላክ የገባላቸውን የተስፋ ቃል ለማወቅ የተስፋ ቀን ለማወቅ ልጆቹ የአዳም ልጆቹ አዳም ሲነግራቸው ቁጥር ጀምረዋል። አቆጣጠራቸው ግን እያንዳንዳቸው ይለያያል፣ ሊለያይ ይችላል። እኩሌዎች በጨረቃ የሚቆጥሩ አሉ፣ እኩሌዎች በከዋክብት፣ እኩሌዎቹ በፀሐይ የሚቆጥሩ አሉ በከዋክብት የሚቆጥሩት ብዙ ጊዜ ቋሚ ሆኖ አልዘለቀም። በፀሐይና በጨረቃ የሚቆጥሩት ግን ቅድስት ቤተ ክርስቲያን እስካሁን ድረስ ዶግማዋ አንዱ መታወቂያዋ ይህ ነው። የራሷ የሆነ ቁጥር አላት። የራሷ የሆነ የዘመን መለኪያ አላት። የራሷ የሆነ ዘመናትን የምትለካበት ቀመር አላት። ይህ ልዩ ያደርጋታል፣ ቅድስት ቤተ ክርስቲያንን ማለት ነው። ከዚህ በኋላ አዳም ይህን ተስፋ ሰምቶ ለልጆቹ ለልጆቹ ነገራቸው። ልጆቹ የልጅ ልጆቹም ይህንን ተስፋ ይዘው ሱባኤ እየገቡ ፈጣሪን እየጠየቁ ሲቀጥሉ ዲያብሎስ ይህንን ያውቃል፣ ይህንን ይሰማል። በአምስት ሺህ አምስት መቶ ዘመን መጥቶ ያድነናል፣ እንደሚያድነን አባታችን ለአዳም ተስፋ ተሰጥቶታል፣ ተነግሮታል ሲሉት ሲሉ እየሰማ እንግዲያውስ በአምስት ሺህ አምስት መቶ ዘመን መጥቶ አዳምን የሚያድነው ከሆነ በምድር ላይ ብዙ የሐሰት አማልክትን ላቁም፣ ላስመልክ ብሎ የተለ- በሰው ልቡና እያደረ ብዙ ነገሮችን እንዳጠቃላይ ተፈጥሮን ማለት ይቻላል ያስመልከው ነበር። ሰውን ያስመልከዋል፣ እኩሉን ጨረቃን ያስመልከዋል፣ እኩሉን ከዋክብትን፣ እኩሉን ፀሐይን፣ እኩሉን ውሃ ያስመልከዋል፣ እኩሉን ባህር ያስመልከዋል ገሚሱን ተራራ ያስመልከዋል። ድንጋይ፣ እንጨት፣ ዲያብሎስ የማያስመልከው ነገር የለም። ሲፈልግ የማይታወቅ አምላክ አሰኝቶ ያስመልከዋል። ይህ ሁሉ አምላክ ነኝ ይመጣል። ስለዚህ አምላክ የሚመጣ ከሆነ ለማሳሳት ነው። ለማሳሳት፣ የትኛው ነው አምላክ? ይህ ሁሉ ይመለካል፣ ይህ ሁሉ ይመለካል እና በስድ በስድ በአምስት ሺህ አምስት መቶ ዘመን የመጣው አምላክ የትኛው ነው ተብሎ ህዝቡ እንዲደናገር ነው። ዲያብሎስ ማደናገር ልማዱ ነው። ይህም አልቀረም፣ እሱም ስራውን አልፈታም። ኋላ አስሩ ነገድ የምንላቸው የያዕቆብ ልጆች ከእነሱ ህዝብ፣ አህዛብ፣ አረሚ ተብሎ ተከፋፈል መከፋፈል መጣ። ህዝብ ህገ ኦሪትን የሚያመልኩ በትእዛዝ የሚመሩ በህግ የሚመሩ ህዝብ ይባላሉ። አህዛብ የሚባሉትን ክፍል ደግሞ ዲያብሎስ የተለያየ አማልክትን የሚያስመልካቸው ዲያብሎስ ነው። አህዛብ የሚባሉት ማለት ነው። የተለያዩ አማልክትን ዲያብሎስ ያቆመላቸው አህዛብ ይባላሉ። ሦስተኛው አረሚ ነው። አረሚ ማለት ምንም ባዶነት ማለት ነው። ባዶነት ከየት መጣው? የለ ማን ፈጠረኝ የለ ምን የለም ዝም ብሎ በልማድ የሚኖር ማለት ነው። በነገራችን ላይ በዚህ ዘመንም የሚኖሩ አሉ። የአረሚ ግብር የሚሰሩ ማለት ነው። እና እነዚህን መጽሐፍ ሲገልጻቸው ከእርሶሙ አምላኮሙ ይላቸዋል። ከእርሶሙ አምላኮሙ ማለት መብላት፣ መተኛት፣ መነሳት፣ መብላት፣ መውደቅ ምንም ሌላ ነገር የለ ሌላ ፋይዳ የሌላቸው። የሰው ልጅ ግን ጥንተ ተፈጥሮ እግዚአብሔር አምላክን አመስግኖ መንግስተ ሰማያትን እንዲወርስ ነው። እግዚአብሔር ባሪያው በአምሳሉ ሰውን የፈጠረበት ትልቁ ምክንያት ስሙን ቀድሶ ክብሩን ለማውረስ ነው ክብሩ በባህሪው እንደቀር አወቀ ነው የሚለው መጽሐፍ ክብሩ በባህሪው እንደቀር አወቀ አወቀና ሰውን ልፍጠር ብሎ አሰበ ለምን ሰውን ልፍጠር ብሎ ያሰበ ለምንድን ነው ክብሩን ለማውረስ ክብሩን ለማውረስ ስሙን ለመቀደስ ስሙን ቀድሶ ክብሩን እንዲወርስ ነው ሰውን የፈጠረው በዚህ ምክንያቱም ክፍፍል አለ እ ኋላም በዘመነ ነገስታት ነገስት? ጠቢባን ነገስት አብዳን የሚባሉ አሉ። ሰነፎች ነገስታ፣ ሰነፍ ማለት ኃጢአትን የሚሰራ ጣዖት አምላኪ እግዚአብሔርን የማያውቅ ማለት ነው። ይብለ በአብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል፣ ይለናል መዝሙረኛው ዳዊት። ሰነፍ በልቡ እግዚአብሔር የለም ይላል። እና ሰነፍ የሚላቸው መጽሐፍ ለምን እንደተፈጠሩ የማያውቁ ፈጣሪያቸውን፣ የዘነጉ ስማተ እግዚአብሔር የማያውቁ ሰነፎች ይባላሉ። እና ነገስት ጠቢባን ነገስት አብዳን የምንላቸው ነገስት አብዳን የምንላቸው ኢዮርብዓም ወልደ ናባጥም ይባላል። ዞትር ለጣዖት ጣዖት ለማምለክ ጣዖት ለማስቆም ታጥቆ የቆመ ሰውዬ እነሱ እንደነሱ ያሉትና እሱንና መሰሎቹ ግብረ አበሮቹ ነገስት አብዳን ይባላሉ። ነገስት ጠቢባን የሚባሉት ደግሞ እንደነ ዳዊት ዳዊት እንደነ ሰሎሞን የእግዚአብሔር ቤት የሚሰሩ የተፈጠሩበትን አላማ የሚያውቁ ነገስታት ነገስት ጠቢባን ይባላሉ። ከዚያም በኋላ ነገስት ጠቢባን ነገስት አብዳን፣ ከዚያ በዘመነ ነገስታት እንደዚህ አይነት ክፍፍል አለ። ዲያብሎስ ስራውን እየሰራ ስለሆነ ይህም ሆኖ ግን ትውልድ ይቀጥላል። ትውልድ መቀጠሉ አልቀረም። ኋላ ደግሞ በዘመነ ነቢያት ነቢያት ሀሰት ነቢያት ጽድቅ የእውነት ነቢያትና የውሸት ነቢያት የሀሰት ነቢያት የሚባሉ ነቢያትን አስነስቷል የእውነት ነቢያት እውነትን ሲያስተምሩ የሀሰት ነቢያት ደግሞ በዚያው ልክ ሀሰትን ያስተምራሉ ገና በጥንተ ተፈጥሮ መላእክትን ፈጥሮ በዚያ ቅጽበት መላእክትን በፈጠረበት ቅጽበት ዲያብሎስ እኔ የፈጠርኳችሁ ሲል ዲያብሎስ ሀሰትን ከራሷ መነጫት እና የዮሐንስ ወንጌል ምዕራፍ ስምንት ላይ አንተ ሙሰ አቡክሙ ሰይጣን አንትሙ ወፍቶቶ አቡክሙ ትገብሩ፣ እናንተስ የአባታችሁ የዲያብሎስ የሐሰተኛው ዲያብሎስ ልጆች ናችሁ፣ እናም የአባታችሁን የዲያብሎስን ሐሰት ለማራመድ ትጥራላችሁ፣ ትደክማላችሁ ይላል። እና ሐሰት አመጻ ወጻትም መዛግብት ያ ሐሰት ከቦታው ወጣች ከመገኘው ወጣች። የሐሰት መገኛ ዲያብሎስ ነው። ዲያብሎስ እራሱ ሐሰት ነው። እና ሐሰት እሱ ባመነጨው ሐሰት ብዙዎቹን ሲጠልፍበት ኑሯል፣ ይኖራል፣ ወደፊትም ይኖራል፣ ይቀጥላል። እና ልዩነት በዘመነ ነቢያት ነቢያተ ሐሰት፣ ነቢያተ ጽድቅ የሚባሉ ነቢያተ ጽድቅ ስለ እውነት የሚያስተምሩ እውነትን የሚያስተምሩ፣ ነቢያተ ሐሰት በዚያው ልክ ሐሰትን የሚያስተምሩ ሐሰትን በስንዴ ላይ አንክርዳድን እንደ መዝራት ማለት ነው። ሆኖ ቀጠለ። አሁንም ትውልድ ሲቀጥል ከዘመን በዘመን አዲስ አስራ አንድ ቤተ አይሁድ ቤተ እስራኤል የሚባሉ የክርስቶስን ትምህርት የሐዋርያትን ትምህርት የሚቃወሙ እውነት ተጣሎች እውነትን የሚጠሉ ተነስተዋል። አስራ አንድ እነሱ ጸሐፍት፣ ፈሪሳውያን፣ ካህናት፣ ሊቃነ ካህናት መጸብሃን መላእክተ ህዝብ፣ መገብተ ምኩራብ ሃጣን ህዝብ፣ ሄሲአውያን ይባላሉ። ወደ አስራ አንድ የሚደርሱ ናቸው። እነዚህ አስራ አንዱ ቤት አይሁድ ይባላሉ። እነዚህ ሃይማኖታቸው ተመሳሳይ ቢሆንም በመካከሉ ግን አንዳንድ ልዩነት አለው። በዋናነት ግን የሚቃወሙት የክርስቶስን የሐዋርያትን ትምህርት ነው። ስለዚህ ምንጊዜም እውነት በአንድ ቦታ ሲቀጥል ሐሰትም በአንድ ቦታ እየቀጠለ መለያየት አለ ማለት ነው። በሐዋርያት ትምህርት ላይም ቢጸ ሐሳውያን የሚባሉ ልክ እንደ ሐዋርያት ሐሰትን የሚያስተምሩ በሐሰት የተቋቋሙ መምህራኖች አሉ። በጌታ ትምህርትም ጸራቢ ሚሚሉ ቢጽ ጸራቢ የሚባሉ ዮሴፍ የጸራቢ የዮሴፍ ልጅ ነው ብለው የጌታን ትምህርት የሚያስተባብሉ የሚያስተጓጉሉ መናፍቃን ነበሩ። ኋላም ቀጥሎም ኋላም በሊቃውንት ትምህርትም መናፍቃን አሉ። እነ አሬዎስ፣ እነ መቅዶኒዎስ፣ እነ ንስጥሮስ፣ እነ ሰባሊዎስ የሚባሉ በሊቃውንት ትምህርት መናፍቃን በጌታ ትምህርት ወልደ ጸራቢ የሚሉ በሐዋርያት ትምህርት ቢጻሳውያን በሊቃውንት ትምህርት መናፍቃን። እነዚህ ሁሉ እንግዲህ ከእውነት ጎን ለጎን ሐሰትም እንደ እውነት ሆኖ የቀጠለበትም መንገድ ነው እያየን ያለን አሁን። እና ይህ ሁሉ ሆኖ ቀጥሎ ቅድስት ቤተ ክርስቲያን የሃይማኖት ልዩነት እንዳይኖር ጉባኤያትን ትሰራለች። ዓለም አቀፍ ጉባኤያትን እየሰራች በሊቃውንት ትምህርት አንዳንድ የሚያብሉ ከሊቃውንት ከዚያው መካከል ሚስጥር የሚያጣምሙ ዘር የሚሸራረፉ ሊቃውንት ሲኖሩ፣ ጉባኤ ጠርታ ቅዱሳን አባቶች ሊቃውንት ተሰብስበው በሃይማኖት በመጽሐፍ ቅዱስ ቃል ረድተው ያንን ሰው አስተምረው ከቻለ እንዲመለስ ካልቻለ ደግሞ ከካውንስሉ ከጉባኤው እንዲገለል ይደረጋል፣ ታወግዛለች። የመጨረሻው የቤተ ክርስቲያን ታላቁ ስልጣኗ አውግዞ መለየት ነው። የተወገዘ ሰው ደግሞ ያው ያን ያክል የመኖር እንትን የለውም። አውግዛ ለየችው ማለት ሌላ ጊዜ ተመልሶ ቢመጣ ትቀበለውም ማለት አይደለም። ግን ለዛ ሰውዬ የትምህርት መንፍቅና እውቅና ትሰጣለች። ይህ ሰው በእንደዚህ አይነቱ አስተምሮ ለምሳሌ አርዮስ በኒቀያ ጉባኤ የተወገዘ በ325 ዓ ም የተወገዘ ሰው ነው። እሱ ወልድ ፍጡር በመለኮቱ ብሎ ተነሳ። እግዚአብሔር አምላክ፣ እግዚአብሔር ወልድ በተለየ አካሩ፣ እግዚአብሔር ወልድ በመለኮቱ ፍጡር ነው ትቤ ጥበብ ፈጠረኒ አብ ከመእኩን መቅደመ ኩሉ ምግባሩ የምትል ቃል ይዞን የተነሳ አንዲት ፈር አንዲት ፈር ቃል ይዞ ተነሳ። ይህን ሁሉ ምንፍቅና የወለደች እንግዲህ ይቻ አንዲት ፈርቃል ናት። በሃይማኖት አንዲት ቦታ ላይ ተጠረቆሰች ማለት ሁሉም ይናዳል። የተናደት ካብ ከስር አንዷን ድንጋይ ብታነሳላት ላይኛውም ዟ ብሎ መናዱ አይቀርም። በሃይማኖትም ልክ እንደዚህ ሆነው እና ያሪዎስ ትቤ ጥበብ አፈጠረኒ መቅድመ ኩሉ ተግባሩ። ጥበብ አለች አብ የስራው መጀመሪያ እሆን ዘንድ ፈጠረኝ ብላ ጥበብ አለች አለ አርዮስ። በዚች ነው እንግዲህ ወልድ በመለኮቱ ፍጡር ነው በማለቱ ሶስት መቶ አስራ ስምንት ሊቃውንት ተሰብስበው ወልድ በመለኮቱ ፍጡር እንዳልሆነ አስረድተው መጽሐፍ ቅዱሳዊ መረጃ ሰጥተው አልመለስ ሲል ከሃይማኖቱ ለይተውታል። እና ቅድስት ቤተ ክርስቲያን የተለያዩ ጉባኤያትን እያደረገች ሃይማኖትን እንዲቀጥል በአንድ እንዲቀጥል ስታደርግ እኑራለች። ታዋቂ የሆኑ የቤተ ክርስቲያን ጉባኤያት የምንላቸው ሶስት አሉ። የዓለም አቀፍ የቤተ ክርስቲያን ጉባኤያት ውስጥ ዓለም አቀፍ የውስጥ ጉባኤያቶች ብዙ ናቸው። ወደ አስራ አንድ ወደ አስራ ሁለት የሚሆኑ ናቸው። የዓለም አቀፍ ጉባኤያት የምንላቸው ግን ጉባኤ ኒቀያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የምንላቸው ጉባኤ ኒቀያ በሶስት መቶ አስራ አምስት አመተ ምህረት ሶስት መቶ አስራ ስምንት ሊቃውንት የተሰባሰቡበት አሪዮስን ለማውገዝ የተደረገ ጉባኤ ነው። ጉባኤ ቁስጥንጥንያ በሶስት መቶ ሰማኒያ አንድ አመተ ምህረት የተደረገ ነው። ጉባኤ ኤፌሶን በሶስት መቶ በአራት መቶ ሰላሳ አንድ ዓመተ ምህረት የተደረገ ነው። እነዚህ ቤተ ክርስቲያን ዓለም አቀፍ ጉባኤ ብላ አምና ዛሬም ድረስ ቤተ ክርስቲያን አምና የምትቀበላቸው ጉባኤያቶች ናቸው። አራተኛው ጉባኤ ጉባኤ ኬልቄዶን ይባላል። ጉባኤ ኬልቄዶን በአራት መቶ አርባ አንድ ዓመተ ምህረት የተደረገ ነው። ይህ ጉባኤ ኬልቄዶን ዓለም አቀፍ ጉባኤ ነው። ዓለም አቀፍ ጉባኤ ቢሆንም እንኳን ቅድስት ቤተ ክርስቲያን አትቀበለው። የማትቀበልበት የራሷ ምክንያት አላት። ጉባኤው ጉባኤ ከለባት ይባላል። ጉባኤ ከለባት ማለት የውሾች ጉባኤ ማለት ነው። ቅድስት ቤተ ክርስቲያን የማትቀበልበት ምክንያት እስከዚህ ድረስ ባለው ዓለም በአንድ ክርስትና ሃይማኖት ትስስር ነበር የሚኖረው እስከዚህ ድረስ ባለው አለም በአንድ ክርስትና ሃይማኖት ተሰሰረ እየኖረ በዚህን ጊዜ ግን በኬልቄዶኑ ጉባኤ የመለያየት የዚህ ሁሉ መለያየት መሰረት ሆነ። ልዩነትን ያመጣ የዚህ ጉባኤ ነው። የመለያየት መሰረቱ የኬልቄዶኑ ጉባኤ ሆነ። በዚህ ምክንያት ቅድስት ቤተክርስቲያን አትቀበለውም። ጉባኤው አለም አቀፍ ነው። ቅዱስ ጴጥሮስ የሐዋርያት አለቃ እንደሆነ ሁሉ የሮም መንበረ ጳጳስና የሌሎቹ መንበረ ጳጳስና አለቃ ነው መሆን ያለበት ብለው ያምናሉ። ጉባኤያቱ ሁሉ እኛ እንምራ። ጠቅለል ባለመልኩ መልኩ የስልጣን መሻት መንፈስ ነው። የስልጣን መሻት መንፈስ በጉባኤው ይካድበታል። ጠቅለል ባለመልኩ መልኩ ቅድስት ቤተ ክርስቲያን ጉባኤውን አትቀበለውም። ለዓለም የሃይማኖት መሰረት ይህ ጉባኤ ከዚህ ጉባኤ በኋላ ነው የዓለም ሃይማኖቶች እየተለዩ የመጡ። ከዚህ በኋላ በዚህ ሲቀጥል ያው የካቶሊክ ቤተ ክርስቲያንም የቅዱስ ጴጥሮስ መንበር ከሁሉ በላይ ነው። የቅዱስ ጴጥሮስ የሐዋርያት አለቃ እንደሆነ ሁሉ የእኛም የክርስቲያኑ አለቃ ሌሎቹን ጉባኤያትም ማስተዳደር ያለብን ሌሎቹ ሲኖዶሶች ሁሉ በሮማ መንበረ ጴጥሮስ የበላይነት መምራት አለበት ብለው ያምናሉ። ግን እውነታው ይህ አይደለም። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ኮክ ወደ በዛቲ ኮክ አህን ንጻ ለቤተ ክርስቲያኔ አንተ አለት ነህ በአንተ አለትነት ላይ ቤተ ክርስቲያኔን እሰራት አለሁ ብሎ እግዚአብሔር አምላክ አንድ መቶ ዓመት ቀደም ብሎ በነበረው እንትን ለሐዋርያው ለቅዱስ ጴጥሮስ ነግሮታል። እና ሐዋርያው ቅዱስ ጴጥሮስ አሁን እነሱ ይችን መሰረት ይዘው ነው ጥሬ ቃሉን ዝም ብሎ ይዘው፣ ቅዱስ ጴጥሮስ የሐዋርያት አለቃ እንደሆነ ሁሉ እኛም የሁሉም አለቃ መሆን አለብን ብለው የሚያስቡት። ቅዱስ ጴጥሮስ እዚያው ማቴዎስ ወንጌል ምዕራፍ 16 ላይ በቂሳሪያ መነ ይብልወሰብ ለወልደ ጓለመያዊ ደቀ መዛሙርቱን ማለት ነው ቅዱስ እግዚአብሔር አምላክ ደቀ መዛሙርቱን ሰብስቦ ተሰብስቦ ባሉበት በቂሳሪያ አንድ ጥያቄ ጠይቃቸው። ጥያቄውም መነ ይብልዎ ሰብ ለወልደ እጓለ እመሕያው ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ከዚያ ቅዱስ ጴጥሮስ ፈጣን ስለነበረ ሌሎች የየራሳቸውን መልስ አስቀመጡ። አንዳንዱ ኤልያስ ነው ይሉሃል፣ አንዳንዱ ሙሴ ነው ይሉሃል፣ ያሊያም ከነቢያት አንዱ ነው ከቀደሙ ነቢያት አንዱ ነው የሚሉህም አሉ ብለው መልሳቸውን ያስቀመጡ ሐዋርያት አሉ። ከሐዋርያት መካከል ቅዱስ ጴጥሮስ ግን አንተስ ማን ትለኛለህ? ሲለው ቅዱስ ጴጥሮስን፣ እኔማ የሕያው እግዚአብሔር አምላክ ልጅ ነህላ አለው። ከዚያ እግዚአብሔር አምላክ አማን አማን ብለከ እስሜ ከሰተለ ስጋ ወደም አላ ከሰተለ ከአቡ የዘበ ሰማያት፣ ሰማያዊ አባቴ ይህን ሚስጥር ገለጸልህ እንጂ ስጋ እና ደም ስጋዊ ደማዊ አልገለጸልህም ስጋዊ ደማዊ መንፈስ አልገለጸልህም ብሎታል። እና ይህን ሲለው ጴጥሮስ አለው ጌታ አንተ አለት ነህ በአንተ አለትነት ላይ ቤተ ክርስቲያንን እሰራታለሁ የሲወል ደጆችም ሊያናዋውጻት አይችሉም፣ አጋንንትም አይበረታቱባትም ብሎ እግዚአብሔር አምላክ ለቅዱስ ጴጥሮስ አለው። እና ይህን ትርጓሜ ነው። ይህን ትርጓሜ ለራሳቸው ፍላጎት በማመቻቸት ተርጉመው ነው ግን በአንተ ላይ ቤተ ክርስቲያንን ሰራት አለው የተባለ ቅዱስ ጴጥሮስ በአንተ ላይ የተባለ ቅዱስ ጴጥሮስ ይሄው እግዚአብሔር አምላክ ልጅ ነህ ያለው እውነታ ነው። አንተ የተባለ ይሄው አምላክ ልጅ ነህ ብሎ የመሰከረው ቅዱስ ጴጥሮስ የመሰከረው ሃይማኖት፣ ያ ሃይማኖት አንተ ተብሎ የተገለጸ ያ ሃይማኖት ነው እንጂ ቅዱስ ጴጥሮስ አይደለም። ምክንያቱም ቅዱስ ጴጥሮስ ነው እንዳይባል በሟሽ ሰው ላይማ ቤተ ክርስቲያንን አይመሰረታትም። ቅዱስ ጴጥሮስ ሲሞት ቤተ ክርስቲያን መሰረቷ ይፈርሳል ማለት ነው። በሟች ላይ ስለማይመሰረታት በአንተ አለትነት የተባለ አንተ በተናገርከው ሃይማኖት በዚህ ሃይማኖት ላይ ቤተ ክርስቲያኔን እመሰርታታለሁ ነው የኛ ሊቃውንት የሚተረጉሙት፣ እንደዚህ ነው። እውነትም የሚሰደውም ይህ ነው። በጴጥሮስ ላይ ተመስረታለች ከተባለማ ጴጥሮስ ሲሞት ቤተ ክርስቲያን መሰረቷ ይፈርሳል ማለት ነው። መቼም ቢሆን ቅዱስ ጴጥሮስ የሐዋርያት በላይ ሆኖ አያውቅም። በእኛ በቤተ ክርስቲያን አስተምሮ ቅዱስ ጴጥሮስ የሐዋርያት በላይ ሆኖ አለቃም አይደለም። እግዚአብሔር አምላክም ደቀ መዛሙርቱን ሲያስተምራቸው ከእናንተ አለቃ ሊሆናችሁ የሚፈልግ ቢኖር ታዛዣችሁ ይሁን ነው ያለ እንጂ ቅዱስ ጴጥሮስን አለቃ ሆነህ ሐዋርያትን አስተዳድር ምራ ያለበት ቦታ የለም። ቅዱስ ጴጥሮስ እንደ ሌሎቹ ሐዋርያት እንደ ወንድሞቹ ሐዋርያት እኩል ደቀ መዝሙር ነው እንጂ ከእነሱ የበለጠ ሌላ ነገር የለውም። አለቃ ቢሆንማ በኢየሩሳሌም የኤጲስቆጶሳት ጉባኤ ሲካሄድ ጴጥሮስ ይመራው ነበረ። የመራው ግን የኢየሩሳሌሙ የኤጲስቆጶስ ያይቆብ የሚባል ቅዱስ ያይቆብ ነው። ይሄ ቅዱስ ያይቆብ የኢየሩሳሌም ጳጳስ የሆነ ነው። እና አለቃ ቢሆን መምራት የነበረበት ቅዱስ ጴጥሮስ ነው። ግን ያን ጉባኤ የመራው ቅዱስ ያይቆብ ነው። በጉባኤው መጨረሻ ላይም ጸሎት ያሳረገ ራሱ ቅዱስ ያዕቆብ ነው። ጉባኤውን የመራው ራሱ ቅዱስ ያዕቆብ ነው። የሐዋርያት ጉባኤም የሐዋርያት አንድነት ጉባኤ ሲኖዶስም ሐዋርያትን እየከፋፈለ በዓለም እጣ በጣ ሲልክ ቅዱስ ጴጥሮስን ከቅዱስ ዮሐንስ ጋር ወደ ሰማርያ እንዲሄድ አዘዘውታል። ቅዱስ ጴጥሮስን የሐዋርያት ጉባኤ ነው ያዘዘው ሲኖዶሱ። የዚህን ጊዜ እሱ አለቃ ቢሆን ኑሮ አይ እኔማ አዛዥ ነኝ፣ ናዛዥ ነኝ፣ አዝዛለሁ እንጂ አልታዘዝም ብሎ ሲያዝዝ ነበር እንጂ የምናየው ሲታዘዝ አናየውም ነበር። ነገር ግን እነሱ ቅዱስ ጴጥሮስን የሐዋርያት የበላይ አድርገው ስለሚያስቡት፣ የካቶሊክና የኦርቶዶክስ ልዩነት እንግዲህ ከዚህ በኋላ ነው። የምስራቅ ኦርቶዶክስ ደግሞ የራሷን አስተምሮዋን እየቀጠለች ስትሄድ በ1054 የምስራቅ ኦርቶዶክስና የካቶሊክ የምራብ ካቶሊክ ተከፈለች። በ1054 መከፋፈል ላይ ደረሱ፣ ተከፋፈለ። ከዚያ በኋላ ካቶሊክም የራሷን አስተምሮ የምስራቅ ኦርቶዶክስም የራሷን አስተምሮ ይዞ መቀጠል ቻሉ። እስካሁን ድረስ የካቶሊክና የኦርቶዶክስ አብያተ ክርስቲያናት በየራሳቸው አስተምሮ ጸንተው ነው ያሉ። እና ዛሬ ባጭርም ቢሆን ለእኔው የፈለኩት የነዚህን የሁለቶችን ሃይማኖቶች አስተምሮ ልዩነት ነው።